እንኳን ደህና መጣችሁ። ዛሬ በንግድ ማኅበራት ውስጥ እጅግ በጣም አነጋጋሪውን ሆን አንድ ጉዳይ ላይ እናተኩራለን። ይኸውም የጠቅላላ ጉባኤ ውሳኔዎችን ለመቃወም እና እንዲሰረዙ ለመጠየቅ ስላለው የጊዜ ገደብ፣ ያው የይርጋ ጊዜ ጉዳይ ነው። የተለያዩ የህግ ድንጋጌዎችና የፍርድ ቤት ውሳኔዎች ስላሉ ትንሽ ግራ መጋባት ይፈጥራል የሚለው አለ አይደል? አዎ ልክ ነው። በእርግጥም ትንሽ ውስብስብነት አለው። የዛሬ ውይይታችን በዋናነት ትኩረት የሚያደርገው በጠበቃ አብርሃም ዮሐንስ በተዘጋጀው ሰነድ እና ተያያዥ የፍርድ ቤት ውሳኔዎች በተለይ የሰበር ችሎት ውሳኔዎች ላይ ነው እሺ እና ዓላማችን በቃ የትኛው የይርጋ ጊዜ መቼ ነው ተፈጻሚ የሚሆነው እንዴት ነው የሚሰላው የሚሉትን ነገሮች ግልጽ ማድረግ ነው በጣም ጥሩ እንግዲያውስ ቀጥታ ወደ ጉዳዩ እንግባ አንድ ሰው የንግድ ማኅበር የጉባኤ ውሳኔን መቃወም ቢፈልግ ምን ያህል ጊዜ ያለው ህጉ መነሻው ምንድን ነው እሺ ዋናው የህግ ማእከፍ አሁን አለው የአዲሱ የንግድ ህግ አዋጅ ቁጥር 12 43 2013 አንቀጽ 319 ንዑስ አንቀጽ 2 ነው። ይህ የቀድሞውን የ1952ን ህግ አንቀጽ 416 2 ነው የተካው። አሀ አዲሱ ህግ ላይ ማለት ነው አዎ እና ደግሞ በጣም ወሳኙ ነገር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 16354 ላይ ይሄ የአዲሱ ህግ ድንጋጌ ለግል ኃላፊነቱ የተወሰነ ማህበርም ተፈጻሚ ይሆናል ብሎ አረጋግጧል። የሚግርም ነው። ያ ማለት ለአክሲዮን ማህበራት ብቻ አይደለም ማለት ነው። ለኃላፊነቱ የተወሰነ የግል ኩባንያዎችም ያገለግላል። በትክክል እንዲያውም ሰበር ችሎቱ በውሳኔው ላይ የህግ ምሁራን እንዴት ኃላፊነቱ የተወሰነ ግል ማህበርን የአክሲዮን ኩባኛ ታናሽ ወንድም እንደሚሉት ጠግሷል። አሁን ወደ ይርጋው ስንመጣ እዚህ ላይ ነው ዋናው ነጥብ ያለው። ጉዳውኑ ለመቃወም ሁለት አይነት መሠረቶች ስላሉ ሁለት ተለያዩ የይርጋ ጊዜ ገደቦች አሉ ማለት ነው። ሁለት አይነት እሺ። ይሄ ወሳኝ ልዩነት ነው። ምንድን ናቸው እነዚህ ሁለቱ? አንደኛው ከጉባኤው አጠራር እና አካሄድ ጋር የተያዘ ነው። ያው ስነ ስርዓት እንለዋነን አይደል? ስነ ስርዓት፣ ለምሳሌ የስብሰባ ጥሪ በአግባቡ አልተደረገም፣ ወይም ምልዓተ ጉባኤ አልተሟላም አይነት ክርክሮች። እንደዚህ አይነት የሥነ ሥርዓት ጥሰት ከሆነ ቅሬታው መቅረብ ያለበት በአጭር ጊዜ ውስጥ ነው። አጭር ጊዜ ሲባል ያው በአዲሱ ሕግ አንቀጽ 3913 መሠረት ውሳኔው በንግድ መዝገብ ካልተመዘገበ በ60 ቀናት ውስጥ እሺ። በንግድ መዝገብ ገብቶ ከተመዘገበ ደግሞ በ60 ቀናት ውስጥ ክስ መቅረብ አለበት። ጊዜው በዚህ ይታገዳል። ስለዚህ የሥነ ሥርዓት ቅሬታ ካለ በጣም ፈጥኖ መንቀሳቀስ ያስፈልጋል ማለት ነው። ሁለተኛው አይነት እስ ምንድን ነው? ሁለተኛው ደግሞ የጉባኤው አጠራርና አካሄድ ምንም ችግር የለውም፣ ሥነ ሥርዓቱ ተጠብቋል። ግን በውሳኔው ውስጥ ያለው ይዘት ራሱ የውሳኔው ይዘት አዎ፣ ይዘቱ ሕግን ወይም የማኅበሩን መመስረቻ ጽሑፍ ወይም የመተዳደሪያ ደንብ ወይም ደግሞ የአባላትን መሠረታዊ መብቶች የሚጥስ ከሆነ ለምሳሌ ለምሳሌ ያለ ምክንያት አንድን አባል የሚያስወጣ ውሳኔ ወይም ፍትሐዊ ያልሆነ የካፒታል ጥሪ አይነት ነገር። እዚህ ላይ ተፈጻሚ የሚሆነው የፍትሐ ብሔሩ ሕግ አንቀጽ አስራ ስምንት አርባ አምስት ላይ የተቀመጠው የአስራ ዓመት ጠቅላላ የይርጋ ጊዜ ነው። ዋው ልዩነቱ በጣም ትልቅ ነው። ስልሳ ቀን እና አስር ዓመት በጣም ትልቅ ነው። ስለዚህ የክርክሩ መሰረት እንዴት ተወሰነ ወይስ ምን ተወሰነ የሚለው ነው ቁልፉ በትክክል ግን ያው ምንጩ ላይ እንደተጠቀሰው በተግባር ይሄንን ስነ ስርዓት ከይዘት መለየት ትንሽ ሊያዳግት ይቻላል አይደል በጣም እጅግ በጣም ትክክል የሰበር ችሎት ውሳኔዎች ይሄን ያሳያሉ ለምሳሌ በአንድ መዝገብ ቁጥር 2376 ሳነግዝ ክሱ የቀረበው የስብሰባ ጥሪ አልደረሰንም ምላቴ ጉባኤም አልተሟላም ስለዚህ ውሳኔው ይሻር የሚል ነበር ይሄ ግልጽ የስነ ስርዓት ጉዳይ ይመስላል አዎ ፍርድ ቤቱም ይሄ የሥነ ስርዓት ነው ብሎ በአጭሩ በስልሳ ቀን የይርጋ ጊዜ ገደብ ነው የሚታገደው ብሎ ወስኗል። እሺ የይዘት ጉዳይ የሆኑበት ምሳሌ ሳለ አለ። በመዝገብ ቁጥር 9762 ላይ ደግሞ የአባልነት መብትን የሚጥስ ውሳኔ ነበር፣ ያው ያለአግባብ ተጨማሪ ክፍያ እንዲከፈሉ የተወሰኑባቸው አባላት ነበሩ። እዚህ ላይ የጉባኤው አካሄድ ትክክል ቢሆንም ውሳኔው ራሱ የአባላትን መብት ስለሚነካ የይዘት ጥያቄ ሆነ ማለት ነው። በትክክል የይዘ ጥያቄ ስለሆነ የአስር ዓመቱ የይርጋ ጊዜ ነው ተፈጻሚ የሚሆነው ተብሏል። እንዲያውም በሌላ መዝገብ 23139 ላይ ክርክሩ ሁለት አይነት ነበር፣ ከአስተዳዳሪነት ማንሳት እና የካፒታል ለውጥ። እና ፍርድ ቤቱ የአስተዳዳሪው አነሳስ ስነስርዓታዊ ጉዳይ ስለሆኑ ባጭሩ ይርጋ ሊታገድ ይችላል፤ የካፒታል ለውጡ ግን የአባላትን መብት የሚጥስ ከሆነ የይዘት ጉዳይ ሆኖ በአስር ዓመት ሊታይ ይችላል ብሎ ነው አቅጣጫ የሰጠው። በጣም አስገራሚ ትንተና ነው። ሌላው ወሳኝ ጥያቄ ደግሞ ይህ የይርጋ ጊዜ መቁጠር የሚጀምረው መቼ ነው? እሰውም ወሳኝ ነጥብ ነው። ለዘቀናቀኑ ጊዜ ገደብ ያው ቃለ ጉባኤው በንግድ መዝገብ ካልተመዘገበ ማለት ነው። እሺ፣ ጊዜው መቆጠር የሚጀመረው ጥቅሙ የተጎዳው ሰው ውሳኔው መተላለፉን ካወቀበት ቀን ጀምሮ ነው። ካወቀበት ቀን አዎ ግን ቃለ ጉባኤው በንግድ መዝገብ ከተመዘገበ ያኔ የስልሳ ቀኑ ጊዜ መቆጠር የሚጀምረው ከተመዘገበበት ቀን ጀምሮ ነው። ምዝገባው እንደ ህጋዊ ማስታወቂያ ስለሚቆጠር ሰውዬው በተጨባጭ አወቅር አላወቀ ጊዜው መቁጠር ይጀምራል። እሺ፣ አንድ ሰው ስብሰባው ላይ ተሳትፎ ከነበረስ ለምሳሌ ፈርሞ ከሆነ ቃለ ጉባኤው ላይ ለሱ የሚጀምረው መቼ ነው? አዎ የበጣም ጥሩ ጥያቄ ነው። ያ ቅድም በጠቀስነው የሰበር ውሳኔ 16347 ላይ ተብራርቷል። በስብሰባው የተሳተፈና የፈረመ ሰው ከሆነ ለእሱ የይርጋ ጊዜ መቆጠር የሚጀመረው ቃለ ጉባኤው ከተመዘገበበት ቀን ሳይሆን ሳይሆን ውሳኔው ከተላለፈበት ቀን ወይም በቃ ስብሰባው ከተካሄደበት ቀን ጀምሮ የሚቆጠረው። ይህም በጣም ወሳኝ ልዩነት ነው። እሺ አቆጣጠሩስ? ቀናቶቹ ሲቆጠሩ ቅዳሜና እሁድ ይካተታሉ? እንዴት ነው? አቆጣጠሩም የራሱ ስልተት አለው። በሌላ የሰበር መዝገብ 9352 እንደተገለጸው ጊዜው መቆጠር የሚጀመረው ውሳኔው ከተላለፈበት ወይም ከታወቀበት ቀን ቀጥሎ ካለው ቀን ጀምሮ ነው። የመጀመሪያው ቀን አይቆጠርም ማለት ነው፣ አይቆጠርም እና የመጨረሻው ቀን ለምሳሌ ዘጠናኛው ወይም ስልሳኛው ቀን በዕረፍት ቀን ላይ ከዋላ እሁድ ወይም በዓል፣ ቀጣይ የሥራ ቀን ነው እንደ መጨረሻ ቀን የሚቆጠረው። እሺ ግልጽ ነው። ይርጋው በመካከል ሊቋረጥ የሚችልበት ሁኔታ ሳለ ለምሳሌ ክስ ከቀረበ በኋላ? አዎ የፍትሐ ብሔር ህጉ የይርጋ መቋረጥን ይፈቅዳል። ይሄ ማለት የጊዜ ቆጠራው ይቆምና እንደ አዲስ ሊጀምር ይችላል። ለምሳሌ ክስን ስልጣን በሌለው ፍርድ ቤት ማቅረብ ይርጋውን ያቋርጠው ይችላል። በአንድ መዝገብ 70776 ይሄ ታይቷል። እሺ ወይም ደግሞ ባለዳው ዕዳውን በህግ አግባቡ ቁና ከሰጠ እና የመሳሰሉት ምክንያቶች ይርጋውን ያቋረጠዋሉ እሺ እንግዲህ አጠቃላይ ሁኔታውን ስናየው ዋናው ነጥብ የንግድ ማኅበር ጉባኤ ውሳኔን ለመቃወም ያለው የይርጋ ዲዤ የሚወሰነው በቀረበው ቅሬታ አይነት ነው ስነ ስርዓታዊ ግድፈት ነው ወይስ የውሳኔው ይዘት ራሱ ህገወጥ ነው የሚለው ጥያቄ ነው የጊዜውን ገደብ 9 60 ቀን ወይስ 10 ዓመት የሚወስነው ነው በትክክል ይህ መሰረታዊ መለያ ነጥብ ነው። በተጨማሪ ያው ጊዜው መቆጠር የጀመረው መቼ ነው? ከውሳኔው ቀን፣ ከታወቀበት፣ ከተመዘገበበት እና ደግሞ ቀናቶቹ እንዴት ነው የሚቆጠሩት? የሚሉት ነጥቦች በጣም ወሳኝ ናቸው። ልክ ነው። የሰበር ችሎት ውሳኔዎችም እነዚህን ልዩነቶች በደንብ ያብራሩ ይመስላሉ። አዎ በተደጋጋሚ አብራርተዋል። እሺ ለመደምደሚያ ያህል አንድ ነጥብ እናንሳ። በተገባሪ ይህንን ስነ ሥርዓት ከይዘት መለየት አስቸጋሪ ሊሆን ይችላል። ከተባለ የማህበር አባላት መብታቸውን ለማስጠበቅ ያው የይርጋ ጊዜ ገደቡ ምንም ይሁን ምን፣ ምናልባት በስብሰባ ወቅት ወይም ወዲያውኑ፣ ምን አይነት ቅድመ ጥንቃቄዎችን መውሰድ ሊኖርባቸው ይችላል። ይህ ምናልባት ለሌላ ጊዜ ውይይት ወይም ለአድማጮች ማሰላሳይ ይሆን ጥያቄ ይመስለኛል። በጣም ጥሩ ነጥብ ነው። መብትን ለማስከበር ንቁ መሆንና ሂደቶችን መከታተል ሁሌም አስፈላጊ ነው። ይህ በርግጥም ለቀጣይ ውይይት በር ይከፍታል።